ዎች እንደምን አላችሁ? እኔ አለው እግዚአብሔር ይመስገን እንደናነኝ ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ኢንፍላሜሽን ወይም ደግሞ ብግነትን እናም ህመሞችን ለመቀነስ የሚረዱ መጠጣት ያለባችሁን ምርጥ ሻዮችን እንዲሁም ደግሞ ጥቅሞቻቸውን እንዴት አድርጋችሁስ እንደምታዘጋጁ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 የምንለው ነው። በተለይ በተለይ ስር የሰደዱ በሽታዎች የስኳር በሽታ ግፊትና ሌሎችም ከባድ የምንላቸው በሽታዎች ብዙ ጊዜ የሚከሰቱት በኢንፍላሜሽን ወይም ደግሞ በብግነት አማካኝነት ነው። ታዲያ የምነግራችሁ ሻይዎች ኢንፍላሜሽን ወይም ደግሞ ብግነትን እና ማንኛውንም ህመምን ለመቀነስ የሚረዱ ምርጥ ሻዮች ናቸው። አንደኛ የእርድ ሻይ ነው። እርድ ኢንፍላሜሽን ወይም ደግሞ ብግነትን የመቀነስ ኃይል ያለው ኩርኩሚን የተባለ ውህድን ይዟል። ይህ ደግሞ የመገጣጠሚያ ህመም፣ የአርትራይተስ ምልክቶች፣ የጡንቻ ህመም እናም ብግነትን ለመቀነስ ይረዳል። እንዲሁም የጉበት ጤናን ይደግፋል። እንዲሁም በሽታ የመከላከል አቅምንም በከፍተኛ ሁኔታ ይጨምርላቸዋል። የእርድ ሻይን ለማዘጋጀት እንግዲህ የሚያስፈልጋችሁ ግብዓቶች አንድ ኩባያ ውሃ ግማሽ የሻይ ማንኪያ የእርድ ዱቄት ወይም ደግሞ አንድ ኢንች የሚያክል ትኩስ የሆነ እርድ፣ ሩብ የሻይ ማንኪያ ቁንዶ በርበሬ፣ አንድ አራተኛ ማለት ነው። ምክንያቱም ኩርኩሚን በሰውነታችን በቀላሉ እንዲዋሃድ ወይም ደግሞ እንዲመጠጥ ምን ያስፈልጋል? ቁንዶ በርበሬ ያስፈልጋል ማለት ነው። ከዛም አንድ የሻይ ማንኪያ ማር ወይም ደግሞ የሎሚ ጭማቂ እንደ አማራጭ መጠቀም ትችላላችሁ። አዘገጃጀቱም ውሃውን አፍልታችሁ እርዱን ወይናም ቁንዶ በርበሬውን ጨምሩ። ከዛ ለ10 ደቂቃ ያክል በዝግታ ወይም ደግሞ በመጠነኛ አፍሉት። ከዛም አጣሩና ማር ወይም ደግሞ ሎሚን ጨምራችሁ መጠጣት ነው። ለመጠጣት ደግሞ ምርጡ ጊዜ ጠዋት ወይም ደግሞ ከመተኛታችሁ በፊት ማታ ምርጥ ነው። ከመተኛት በፊት መጠጣት ጡንቻዎችን እናም መገጣጠሚያዎችንም ለማዝናናት ይረዳል። ታዲያ የእርድ ሻይ ዋና ጥቅሞቹ ኢንፍላሜሽን እና ህመምን በተፈጥሮ ይቀንሳል። የመገጣጠሚያ እናም የአጥንት ጤናንም ይደግፋል። የበሽታ መከላከል አቅምን እና የጉበትን መርዛማነት የማስወገድ ሂደትንም ያሳድጋል ወይም ይደግፋል። የቆዳ አንጸባራቂነትን እናም የምግብ መፈጨትንም ያሻሽላል። ሁለተኛ የዝንጅብል ሻይ ነው። ዝንጅብል ጂንጀሮል የተባለ ተፈጥሯዊ አንቲ ኢንፍላማቶሪ እናም የአንቲ ኦክሲዳንትስ ውህድን ይዟል። ይህም የጡንቻ ህመምን፣ የአርትራይተስን እናም የወር አበባ ቁርጠትንም ያስታግሳል። የዝንጅብል ሻይን ለማዘጋጀት የሚያስፈልጋችሁ ግብዓቶች ከአንድ እስከ ሁለት ኢንች ያክል ትኩስ ዝንጅብል ተቆርጦ ወይም ደግሞ ተፈይቶ ያስፈልጋችኋል አንድ ኩባያ ውሃ ማር ወይም ደግሞ ሎሚ እንደ አማራጭ ያስፈልጋቸዋል። አዘገጃጀቱም ውሃውን አፍልታችሁ ዝንጅብሉን ጨምሩት። ለአስር ደቂቃ ያክል በዝግታ አፍሉት። ከዛም አጣሩና ከፈለጋችሁ ማርና ሎሚን ጨምራችሁ መጠጣት ነው። ለመጠጣት ምርጡ ጊዜ ጠዋቱ ወይም ደግሞ ከምግቡ በኋላ ጠጡ። የምግብ መፈጨት ስርዓትን ለማረጋጋት እናም ኢንፍላሜሽን ወይም ደግሞ ብግነትን ለመቀነስ ይረዳል። የዝንጅብል ሻይ ዋና ጥቅሞቹም ስር የሰደደ ብግነት ወይም ደግሞ ኢንፍላሜሽንን ይቀንሳል። የጡንቻ ህመምን እናም የወራባ ህመምንም ያቃልላል። የምግብ መፈጨትን ያሻሽላል እናም የበሽታ መከላከልንም ይጨምራል። ሶስተኛ የአረንጓዴ ሻይ ነው። አረንጓዴ ሻይ በካቴቺንስ በኢጂሲጂ የበለጸገ ነው። እነዚህም በሴሎች ውስጥ የኦክሲዲቲቭ እስትረስንና ብግነት ወይም ደግሞ ኢንፍላሜሽንን የሚቀንሱ አንቲ ኦክሲዳንቶች ናቸው። የልብ በሽታ፣ የአርትራይተስ፣ አውቶ ኢሚዩን ብግነት ወይም ደግሞ የኢንፍላሜሽን አደጋን ለመቀነስም ይረዳል። አረንጓዴ ሻይን ለማዘጋጀት የሚያስፈልጋችሁ ግባቶች አንድ የአረንጓዴ ሻይ ከረጢት ወይም ደግሞ አንድ የሻይ ማንኪያ የአረንጓዴ ሻይ፣ አንድ ኩባያ ሙቅ በጣም ያልፈላ ውሃ ሎሚ ወይም ደግሞ ማር እንደ አማራጭ ያስፈልጋቸዋል። አዘገጃጀቱም ውሃውን በሙቅ አድርጋችሁ ማለት ነው በሻይ ቅጠሎቹ ላይ አፍስሱ። ከሁለት እስከ ሶስት ደቂቃዎች አፍልታችሁ ማጣራት ነው። ለመጠጣት ታዲያ ምርጡ ጊዜ ጠዋት ወይም ደግሞ ከሰዓት በኋላ ጠጡት። ዘግይቶ ምሽት ላይ መለስተኛ ካፌን ስላለው አስወግዱ። የአረንጓዴ ሻይ ዋና ጥቅሞቹም በመላው ሰውነት ያለውን ብግነትን ይቀንሳል። ሜታቦሊዝምን እናም ስብን ማቃጠልንም ይጨምራል። የልብና የአንጎል ጤናንም ያሻሽላል። አራተኛ የካሞሚል ሻይ። ካሞሚል የጡንቻን ህመም፣ ራስ ምታት፣ የወር አበባ ህመምናም ከጭንቀት ጋር የተያያዘ ብግነትን የሚያቃልሉ አንቲ ኢንፍላማቶሪና የማረጋጋት ባህሪያትም አሉት። የካሞሚል ሻይን ለማዘጋጀት የሚያስፈልጋችሁ ግብዓቶች አንድ የካሞሚል ሻይ ከረጢት ወይም ደግሞ አንድ የሾርባ ማንኪያ የደረቀ የካሞሚል አበባ ወይም ደግሞ ቅጠል፣ አንድ ኩባያ ሙቅ ውሃ፣ ማር እንደ አማራጭ ያስፈልጋቸዋል። አዘገጃጀቱም ካሞሚልን በሙቅ ውሃ ውስጥ ከአምስት እስከ ሰባት ደቂቃ አፍሉት። ከዛም አጣሩና ከተፈለገ አጣፍጣችሁ ጠጡት። ለመጠጣት ምርጡ ጊዜ ከመተኛታችሁ በፊት ማታ ጠጡት። ጡንቻዎችን ለማዝናናት እናም ጥልቅ እንቅልፍን ለማምጣትም ይረዳል። የካሞሚል ሻይ ዋና ጥቅሞቹም የጡንቻ እና የመገጣጠሚያ ህመምን ይቀንሳል። የነርቭ ስርዓትንም ያረጋጋል። እረፍትና ጥራት ያለው እንቅልፍም እንዲመጣ ያበረታታል። አምስተኛ የፔፐርሚንት ሻይ ነው። ፔፐርሚንት ሚንትሆል የተባለ ቀዝቃዛና የሚያረጋጋ ውጤት ያለው ንጥረ ነገርን ይዟል። ይህ ደግሞ የጡንቻ መኮማተርን፣ ራስ ምታትን እና የምግብ መፈጨት ብግነትን ወይም ደግሞ ችግርን ያቃልላል። የፔፐርሚንት ሻይን ለማዘጋጀት የሚያስፈልጋችሁ ግብዓቶች፣ አንድ እፍኝ ትኩስ የፔፐርሚንት ቅጠሎች ወይም ደግሞ አንድ የሻይ ከረጢት፣ አንድ ኩባያ ሙቅ ውሃ። አዘገጃጀቱም የፔፐርሚንት ቅጠሎችን በሙቅ ውሃ ውስጥ ከሰባት እስከ አስር ደቂቃ አፍሉት። ከዛም አጣሩና ሞቅ ባለበት ሁኔታ ጠጡት። ለመጠጣት ምርጥ ጊዜ ከምግብ በኋላ ወይም ደግሞ ምሽት ላይ ምርጥ ነው። የምግብ መፈጨትን ያረጋጋል እንዲሁም ጡንቻዎችንም ያዝናናል። ዋና ጥቅሞቹም የሰውነት ህመም ወይም ደግሞ ብግነትን፣ ራስ ምታትና የሆድ መነፋትን ያስታግሳል። በአንጀት ውስጥ ያለውንም ኢንፍላሜሽንንም ይቀንሳል። አእምሮንና አካልንም በተፈጥሮ ያድሳል። ስድስተኛ ሆሊ ባስል ወይም ደግሞ ቱልሲ የምንለው ነው። ቱልሲ ወይም ደግሞ ሆሊባስል አንቲ ኢንፍላማቶሪ እንዲሁም ደግሞ አዳፕቶጀኒክና በሽታ የመከላከል አቅምን በመጨመር ባህርያቱ የሚታወቅ የተቀደሰ የአዩቬርዲክ እፅዋት ነው። ከጭንቀት ጋር የተያዘ ብግነት ወይም ደግሞ ኢንፍላሜሽን እናም ስር የሰደደ ህመምንም ለመዋጋት ይረዳል። የቱልሲ ሻይን ለማዘጋጀት የሚያስፈልጋችሁ ግባቶች አንድ ኩባያ ውሃ፣ ከአምስት እስከ ስድስት ትኩስ የቱልሲ ቅጠሎች ወይም ደግሞ አንድ የሻይ ማንኪያ የደረቁ ቅጠሎች፣ ማር ወይም ደግሞ ሎሚ እንደ አማራጭ ያስፈልጋቸዋል። አዘገጃጀቱም ውሃውን አፍልታችሁ የቱልሲ ቅጠሎችን ጨምሩ፣ ከአምስት እስከ ሰባት ደቂቃ በዝግታ አፍሉት፣ ከዛም አጣሩና አቅርባችሁ መጠጣት ነው። ለመጠጣት ምርጡ ጊዜ ጠዋት ወይም ደግሞ ከመተኛታችሁ በፊት ጠጡት። ጭንቀትን ያረጋጋል እንዲሁም በሽታ የመከላከል ስርዓትንም ያጠናክራል። የቱልሲ ሻይ ዋና ጥቅሞቹም በጭንቀት የሚከሰተውን ብግነት ወይም ደግሞ ኢንፍላሜሽንን ይቀንሳል፣ ከበሽታዎችም ይከላከላል እና የሳንባ እና የልብ ተግባርንም ያሻሽላል። ስለ ቱልሲ ሻይ ረዘም ያለ ጥቅሞቹን እንዲሁም ደግሞ ምን አይነት ሻይ እንደሆነ ቪዲዮ እሰራላችኋለሁ። ሰባተኛ ሩይ ቦስ ሻይ ነው ወይም ደግሞ ሬድቲ የምንለው ሩይ ቦስ ሻይ ከካፌን ነፃ ሲሆን ኢንፍላሜሽን ወይም ደግሞ ብግነትን የሚቀሰቀሱ ሳይቶኪኖችን ለመቀነስ የሚረዱ ፖሊፊኖሎች የበዛበት በመሆኑ የመገጣጠሚያ እናም የጡንቻ ህመምን ያቃልላል የሩይ ቦስ ሻይን ለማዘጋጀት የሚያስፈልጋችሁ ግብዓቶች አንድ የ ሩይቦስ ሻይ ከረጢት ወይም ደግሞ አንድ የሻይ ማንኪያ ሩይቦስ፣ አንድ ኩባያ የፈላ ውሃ፣ ማር ወይም ደግሞ ሎሚ እንደ አማራጭ ያስፈልጋችኋል። የቫይታሚን ሲ ይዘቱን ለመጨመር እና ለማጣፈጥ ማለት ነው። አዘገጃጀቱም ለአምስት ደቂቃ አፍልታችሁ አጣሩና አቅርባችሁ ጠጡት። ለመጠጣትም ምርጥ ጊዜ በማንኛውም ቀን ሰዓት ላይ መጠጣት ትችላላችሁ። በተለይም ምሽት ላይ ካፌይን ስለሌለው በጣም ጥሩ አማራጭ ነው። የሩይቦስ ሻይ ዋና ጥቅሞች የኦክሲዲቲቭ ስትረስንና ኢንፍላሜሽን ወይም ደግሞ ብግነትን ይቀንሳል። የልብና የቆዳ ጤናንም ይደግፋል። ያለ ካፌይን ዘና ማለት እንዲመጣም ያበረታታል። ስምንተኛ የቀረፋ ሻይ ነው። ቀረፋ ብግነትን የሚቀንስ ባክቴሪያዎችን የሚዋጋ እናም ከአርትራይተስና ከወር አበባ ቁርጠት የሚመጣውን ህመም የሚያስታግስ ሲናማልዲሃይድ የተባለ ውህድ አለው። የቀረፋ ሻይን ለማዘጋጀት የሚያስፈልጋችሁ ግብዓቶች አንድ የቀረፋ እንጨት ወይም ደግሞ አንድ ሻይ ማንኪያ የቀረፋ ዱቄት፣ አንድ ኩባያ ውሃ፣ እንደ አማራጭ ማር ያስፈልጋችኋል። ሎሚም መጨመር ትችላላችሁ። አዘገጃጀቱም ቀረፋውን በውሃ ውስጥ ለ10 ደቂቃ ያክል አፍሉት። ከዛም አጣሩና ማር ጨምራችሁ መጠጣት ነው። ለመጠጣት ምርጥ ጊዜ ጠዋት ወይም ደግሞ ከምግብ በኋላ ጠጡት። የቀረፋ ሻይ ዋና ጥቅሞቹም ከኢንፍላሜሽን የሚመጣ ህመምን ይቀንሳል፣ የደም ዝውውርንም ያሻሽላል፣ የደም ስኳር መጠንን ያስተካክላል፣ እንዲሁም የበሽታ መከላከልንም ይጨምራል። ዘጠነኛ የሊኮርስ ስር ሻይ ነው። የሊኮርስ ስር ኢንፍላሜሽን ወይም ደግሞ ብግነትን ለመቀነስና የጉሮሮ እናም የመገጣጠሚያ እንዲሁም የምግብ መፈጨት ህመምን ለማስታገስ የሚረዳ ግሊሲራይዚን ይዟል። የሊኮርስ ስር ሻይን ለማዘጋጀት የሚያስፈልጋችሁ ግብአቶች አንድ ሻይ ማንኪያ የደረቀ የሊኮርስ ስር ያስፈልጋቸዋል። አንድ ኩባያ ውሃ ያስፈልጋቸዋል። አዘገጃጀቱም የሊኮርስ ስርን በውሃ ውስጥ ከአምስት እስከ አስር ደቂቃ ያክል አፍሉት። ከዛም ከመጠጣታችሁ በፊት ማጣራት ነው። ለመጠጣትም ምርጥ ጊዜ በቀን መካከል ወይም ደግሞ ምሽት ላይ ጠጡት። የሊኮርስ ስር ሻይ ዋና ጥቅሞቹም የጉሮሮ መቁሰልን እናም ሳልን ያስታግሳል። የመገጣጠሚያ ብግነት ወይም ደግሞ ኢንፍላሜሽንን ያቃልላል። የጨጓራ ሽፋንንም ከጉዳት ይከላከላል። አስረኛና የመጨረሻው ደግሞ የሮዝ ሂፕ ሻይ የምንለው ነው። ሮዝ ሂፕ ወይም ደግሞ የሮዝ ተክል ፍሬ ኢንፍላሜሽን ወይም ደግሞ ብግነትን እና ከአርትራይተስ እና ከኦክሲዲቲቭ ስትረስ የሚመጣ ህመምን የሚዋጉ በቫይታሚን ሲ እናም በፖሊፊኖሎች የበለጸጉ ናቸው። የሮስ ሂፕ ሻይ ከሮስ ተክል ፍሬዎች የሚዘጋጅ የእጽዋት ሻይ ነው። ሮስ ሂፕ የሚባሉት እነዚህ ፍሬዎች ከሮስ አበባዎች የአበባ ቅጠሎች ስር የሚገኙ ትንንሽ ክብ ቅርጽ ያላቸው እናም አብዛኛውን ጊዜ ቀይ ወይም ደግሞ ብርቱካናማ ቀለምም ያላቸው ናቸው። ጣዕማቸው ደግሞ ለስለስ ያለ የአበባ ጣዕም ያለው ሲሆን በትንሹ መጠነኛ አሲዳማ እናም ጣፋጭም ነው። ብዙውን ጊዜ ከሂቢስከስ ሻይ ወይም ደግሞ ማለትም ከከርኬድ የምንለው ወይም ከክራንቤሪ ጋር ይመሳሰላል። የሮዝ ሂፕ ሻይ ካፌን የለውም። በቫይታሚን ሲ እናም በአንቲኦክሲዳንትስ የበለጸጉ በመሆኑም ይታወቃል። እነዚህ ንጥረ ነገሮች ደግሞ ለበሽታ የመከላከል አቅም ለቆዳ ጤንነትናም ለሴሎች ከጉዳት መከላከል ጠቀሜታ አለ። የሮስ ሂፕ ሻይ የሚጣፍጥ እናም ለጤና ጠቃሚ የሆነ መጠጥ ሲሆን ሙቅ ወይም ደግሞ ቀዝቃዛ አድርጎ መጠጣት ይቻላል ማለት ነው። የሮስ ሂፕ ሻይን ለማዘጋጀት የሚያስፈልጋችሁ ግብአቶች ከአንድ እስከ ሁለት የሻይ ማንኪያ የደረቁ የሮዝ ሂፕስ፣ አንድ ኩባያ የፈላ ውሃ ያስፈልጋቸዋል። አዘገጃጀቱም ሮስ ሂፕን ለአስር ደቂቃ አፍልታችሁ አጣሩና መጠጣት ነው። ለመጠጣት ደግሞ ምርጥ ጊዜ ጠዋት ወይም ደግሞ ከሰዓት በኋላ ጠጡ። የሮስ ሂፕ ሻይ ዋና ጥቅሞቹም የአርትራይተስ ህመምን ይቀንሳል፣ የበሽታ መከላከልን ያጠናክራል፣ ቆዳን እናም መገጣጠሚያዎችንም ከጉዳት ይከላከላል። ታዲያ እነዚህን ሻዮች ለመጠጣት ጠዋት ላይ የእርድ ወይም ደግሞ አረንጓዴ ሻይን ጠጡ። ኢንፍላሜሽንን ይዋጋል፣ እናም ኃይልንም ይጨምራል። ከሰዓት በኋላ ደግሞ የዝንጅብል ወይም ደግሞ የቱልሲ ሻይን ጠጡ። ከጭንቀት የሚመጣ ብግነት ወይም ደግሞ ኢንፍላሜሽንን ይቀንሳል። ምሽት ላይ ደግሞ የካሞሚል ወይም ደግሞ የፔፐርሚንት ሻይን ጠጡ። ጡንቻዎችን ያዝናናል፣ እናም እንቅልፍንም ያሻሽላል። በዚህ መልኩ እያቀያየራችሁ እነዚህን ሻዮችን መጠጣት ትችላላችሁ ማለት ነው የበሽታዎች ሁሉ ዋና መንስኤ የሆነውን ኢንፍላሜሽን ወይም ደግሞ ህመምን እንዲሁም ብግነት የምንለውን እንዲሁም ደግሞ የተለያዩ ህመሞችንም ለመቀነስ የሚረዱ በሽታ የመከላከል አቅማችንንም ለማጠናከር የሚረዱ መጠጣት ያለብን ምርጥ የሻይ ዓይነቶች ናቸው ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ሀሳብ አስተያየታችሁም ደግሞ አይልኝ ይላለሁ። ላይክና ሼር እያደረጋችሁ ሌሎችንም አስተምሩ። አሳውቁላለሁኝ ጥያቄያችሁን ደግሞ በኮመንት ላይ አስፍሩልኝ። ከዚህ ቪዲዮ ጋር በተያያዘ አንዳንድ የማታውቋቸው ሻዮች፣ በርካታ ሻዮች አሉ። እነዛ ሻዮች ደግሞ ምን አይነት ሻዮች ናቸው የሚለውን ግልጽ የሆነ ዝርዝር ማብራሪያ ሁሉንም የየራሳቸው የሆነ ቪዲዮ የመሰራላችሁ ይሆናል ማለት ነው። በቀጥታ የጤና ትምህርት እስከምንገናኝ፣ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።